ማን ነው እንደ እኔ ግራ ግብት ያለው? እስኪ ምን ትመክሩኝ አላችሁ? አሁን እኔ ሀገሬ ልገባ ነበር የፈለኩት። አገር ለመግባትም አገሩ ሰላም አደለም፣ እየተባባሰበት ነው። ኢቃማ ላውጣ ወይንስ ሀገሬ ልግባ? አንደኛው ልቤ እስከ መቼ ሰው ሀገር ትኖር ያለሽ? ዝም ብለሽ ወደ ሀገርሽ ግቢና ሰው እንደሆነው ይለኛል። አንደኛው ልቤ ደግሞ ኢትዮጵያ ሂጄ ብቸገረስ ተመልሼ መምጫ አላገኝም እንዴት አደርጋለሁ? በዛ ላይ ለፓስፖርት ማውጣት እንኳን ብዙ ጣጣ አለው። እንኳን እዚህ ተመልሼ ለመምጣት ባይሳካልኝ፣ ስራ ባልሰራስ እላለሁ አንደኛው ልቤ ደግሞ እዚሁ እቃማሽን አውጭና እንደምንም ብለሽ ለኢትዮጵያ ሄደሽ ቤተሰቦችሽን አይተሽ ተመልሰሽ ነይና እዚሁ ስሪ ይለኛል። አንደኛው ልቤ ደግሞ አሁን ስንት ልብ አወራው መሰላችሁ? ሶስት ሆና። አንደኛው ደግሞ እንዴት ነው ይሄን ሁሉ ሺህ ሪያል አውጥተሽ እቃማ ካስወጣሽ በኋላ እንደገና ተመልሰሽ እዚህ መዳን ቤት ኩሽና ለኩሽና የምትሄጂው ይለኛል። ምክንያቱም በጣም የሰለቸኝና ያስጠላኝ ነገር ቢኖር የመዳን ቤት ስራ ነው። ያ ረቢ አንተ ፈርጅኒ። ያ ረብ ማንኛው ይሻላል? እስኪ ምን ይሻለኛል ትላላችሁ እናንተ? አሰላሙ አለይኩም ወራህመቱላሂ በረካቶ ያጀማ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ ግን ግራ ተጋብቼ ላችኋለሁ። ኧረ የሆነ ነገር በሉኝ። አሁን አገር ብገባ ስራ እንዴት ነው የምሰራው? አገሩ ሰላም ካልሆነ ከአንዱ ቦታ ወደ አንድ ቦታ ተንቀሳቅሼ ስራ ለመስራት አገር ሰላም መሆን ያስፈልጋል። አልቀር እዚህ ሰለችኝ መስራትም ሰለቸኝ አስጠላኝ። በዛ ላይ ለውጥ የለም መሸከል ብቻ ነው። እንደገና ደግሞ ቤተሰቦች ከዛሬ ነገ አንድ ነገር ሆኖ እያልኩ ከሚጨነቅ እነሱ ጋር ሄጅ ብሞት ይሻለኛል እመላለሁ። ስንት አይነት ሀሳብ ራሴ ላይ እንደሚመላለስ ታውቃላችሁ። የፈጣሪ ያለ በጣም በዙብኝ። ጭቅላቴ ጦሽ ውለድ ሊፈነዳ ነው። እና ምን ምን ትመክሮኛላችሁ? በዛ ላይ ደግሞ ሄጄ አሁን እዚህ እቃ ማሰርቼ ሄጀ ተመልሼ ብመጣ ራሱ ስራ የለም፣ ስራ የለም እዛ ሀገር ብዙ ጠፍቷል። አንድ ጊዜ ከዚህ ስራ ከወጣሁ ደግሞ ካላስ ተመልሼ እስከመጣን የሚጠብቀኝ እንደም ሁሉም ነገር ብልሽት ነው የሚለው እቃ ማብቻ በጄ ይዤ ብቀመጥ ምን ፋይዳለው ስራ ከሌለ፣ አሁን የሁሉ ግራ መጋባት እንዴት ሆኖ ነው የሚብራራው? ነው ጥያቄ። እስኪ መፍትሄ ያላችሁ ሰዎች መፍትሄ ስጡ። የአላህ እኔ እንደ ዘንድሮ ግራ ተጋብቻ ላቅ ከዚህ በፊት ያው ካላሰረችው ወደ ሀገር ይሄዳለሁ ነው እንጂ እቃ ማሰራት የሚባል ስላልነበረ ተስፋ ቁርጭ ያደርጋል። አሁን ደግሞ አጓጓኝ። ይሄ እቃ በመስጠት ደግሞ ስድስት ወር አልቆት ሌላ ስድስት ወር ተጨመረ። ማሰራት የፈለገ አሁን በቃ ተመቻችሁ ማለት ነው፣ ብር ያላችሁ አሰሩ። ግን ሳስበው ደግሞ ይችን ብር ስንት ሁኜ እንዳጠራቀምኩት ሳስብ፣ በዛ ላይ ደግሞ ከዚችም ላይ ተበድረን ምናምን ጨምረን ነው የሚሰራው አይበቃም። ሁሉ እንደገና ደግሞ ይቃማ ካሰራው በኋላ ባዶ እጅ ነጠብጠብ አድርጌ ቦርሳዬን እንደገና ሀብዬ ዕዳ መክፈል እንደገና ገንዘብ ማጠራቀም የትዝቹ መዳን ቤት ይሄውም ስራው ጤነኛ ከሆነ ነው። ስራው ደግሞ ከተበላሸ እንደገና ቁጭ ብለን ስራ መፈለግ አለብን። ዙሪያው ገደል ሆነ፣ ዙሪያው ገደል ሆነ። እኔ ግን አንደኛ ሀሳቤ በቃ እስከዛሬ ይህን ያህል አመት ሰርቼ ያላለፈልኝ ካሁን በኋላ ይቃ መመሰር ችብሰራ አልፍልኝም ያልፍልኝም የው እከክከክ ነው። ዝም ብዬ አገሬ ገብቼ ከቤተሰቦች ጋር ያለውን ነገር መጋፈጥ እንደሰው ሆናለሁ ሆናለ ሆላለሁ። ሌሎቹ ደግሞ ታይ፣ እዛ ከሄድሽ በኋላ ይቆጭሻል፣ ገንዘብ ስታጭ ይሉኛል ማለት ነው። በዚህ ቋርጬ ልሄድ ነበር። ታይ ትንሽ ስሪ ትንሽ ስሪ፣ ሁሌ ነው ትንሽ ስሪ የምትሉኝ እስከ መቼ ነው ትንሽ የምሰራው? ረ ያረቢ አሁንስ እኔ ግራ ገባኝ። ያረ ግራ ገባኝ። እስኪ ማን ነው እንደ እንደኔ ግራ ብት ብሎ ድንብር ብሮ የወጣው? እኔ እኔ ደግሞ ስድስት ወሩ ሲያልቅ ማለት ነው በቃ በአንድ ፊቱ አለቀ ብዬ ነበር። ደግሞ ሲጨመር ሌላ ደግሞ አጓጓኝ። ድጋሜ ደግሞ ባሰራ ሳሁን ጥሩ እድል ነው መሸን ላይ የሳውዲ መንግስት ዘንድሮ በቃ ተንከባክቦ እና ሌላ እድል መስጠቱ ራሱ አንድ ነገር ነው። ሰው ይሄ የቀመውን አሰርቶ ሀገር ሄዶ ቤተሰቡን አይቶ ይመለሳል። ችግሩ እሱ አይደለም፤ አይቶ መመለሱ ሳይሆን ተመልሰን መተን ስራው የት ነው ነው? ሰው እንዴት በሺ አምስት በሺ ሁለት መቶ ሰርቶ እንዴት ነው ገንዘብ የሚይዘው? እዛውም እኮ ከተገኘ ነው። ያአላህ እኔ አሁን ዝም ብዬ አገሬ ልገባ ነው። እናንተ ደግሞ ሰብስክራይብ አርጉኝና ዩቲዩብ ሞኔታይዝ አድርጉልኝ። እንመካከር። ሰብስክራይብ አርጉኝ። ዩቲዩብ ከተቀበለኝ በኋላ ከራስ አገሬ ብገባ እንኳን ቢያንስ ዩቲዩብ እንሰራለሁ ማለት ነው። አይመስላችሁም? ስራ እንኳ መስራት ባልችል ለነገሩ ኢትዮጵያም እኮ አገር ሰላም ሲሆን የሚሰራ እረ እንደው ያ አላህ ሀገራችንን ሰላም አድርግልን። ከዚህ ሁሉ ሀገር ሰላም ቢሆን እኔ በቃ ያለችኝን እኔ ይዤ ሄጄ በትንሽ ብር ራሱ እኮ ተንቀሳቅሰን መስራት እንችላለን፣ ሀገራችን ሰላም ከሆነ። እንደ ያ አላህ፣ ወይ እንደው እንደው ይህን ሁሉ ሀሳቤን አንድ የሚያደርግልኝ የሀገሬ ሰላም መሆን ነውና፣ ሀገሬን ሰላም አድርግልኝ፣ ከዚህ ጉድ ገላግለኝ። እቃማም አልፈልግ እዚህም ሀገር መኖር አልፈልግ ተመልሼ መምጣት አልፈልግ። ተመልከቱ፣ ሶስቱም ሀሳብ ይነሳል ማለት ነው አገር መሄድ ብቻ ይሆናል። አሁን ይሄ ሁሉ ቀውስ የመጣብኝ ሀገር የሰላም ማጣት ነው። እስኪ ሰላም እንዲሆን ዱአ አድርጉ። እዛ ከሄድኩ በኋላ ቢቸግረኝ እንኳን ሀገር ሰላም ከሆነ ችግሮ ሰራለሁ። እኔ ለሆዴ አላጣም መቼስ። ለሆዳችን እንደው ግን በጣም የሚያካብዱት ኢትዮጵያ ደስ ባህረታዊ በጣም ነው እዚህ አኑሮ የተወደደው ምናምን እንደራሳቸው መቼም ፆም አድረው አያውቁም። እርግጠኛ ነኝ አራባቸውም የእንደ ነገሩ ዳቦም ሆነ ምንም ጥሬም ነገር በልተው ይውላሉ። እኔ ታዲያ ለሆዴ ያጣለሁ። እኔ ኢትዮጵያ ህጄ ይከብዳል። የኢትዮጵያ ስራ ከዚህ ከሰው ቤት ይከብዳል። በዛ በዚህ ተሯሩ ውጭ ለሆድ ያጣለው ብዬ አስባለሁ። እንደዛ ሲሉኝ ማለት አረ ተይ ይሉኛል። ወይ መከራ፣ ወይ ግራ መጋባት፣ ወይ ግራ መጋባት። ቤተሰቦች እስኪ መፍትሄ አምጡ። ይህም ብታደርግ ይሻልሻል የምትሉት ነገር እዚህ ሀገር ቅር የሚል ሀሳብ እንደታመጡብኝ፣ ኢትዮጵያ ሄደሽ ወይ ሰላም ወደሆነበት ሀገር እስኪ ውሰዱኝ። ኢትዮጵያ ውስጥ ሆኖ ሰላም የሆነበት አካባቢ ውሰዱ፣ በቃ ወደዛ አካባቢ ውሰዱ። እኔ እዛ ሄጄ ሰርቼ እኖራለሁ። ምን ይመስላችኋል?